ሰላም ሰላም፣ ምዕመናን በመላው ዓለም የምትገኙ የኢትዮጵያውያን ሆይ እንዲሁም የኢትዮጵያ የፖለቲካዊ ወቅታዊ ጉዳይ ያሳሰባችሁ ውድ ወንድሞቼ፣ እህቶቼ ሆይ እንዴት ናችሁ? እርግጠኛ ነኝ እኔ እንደማስበው እናንተም እያሰባችሁ ነው። አዎ እውነት ነው፣ አይካድም። አገር ታምሳለች፣ ተተራምሳለች። ድንቅ ነው። ይህንንም ሁላችንም አይተናል። ብዙሃን ያለቁበትን ጦርነት አስተናግደናል። ከዛም አልፎ የፖለቲካ ሸርኮች አገብቶበት በአንድ አካል በአንድ ጥምር ሆነው ሲዋጉ የነበሩ ሰዎች ተለያይተውና ተበታትነው ሴራና ሽረባ ሲሰሩ ቆይተዋል። ሆነም ቀረም እንሆ ሁሉም ነገር ተስተካክሎ እንዲ አዲስ ጥያቄዎችን ለመጠየቅ ዝግጁ ሆነን ታዴሴ ወረዴን ወዴ ስልጣን እንዲያመጣ ናቸው። ሁሉም ኢትዮጵያዊ እንዲያውቅልን እንፈልጋለን። የቀድሞው የጊዜያዊ ፕሬዚዳንት ስማቸውን ለመጥራት ትንሽ ቢያዲያግተኝም ይሁን ግድ የለም ለኢትዮጵያውያን ክብር ሲባል ስማቸውን ጌታቸው ረዳ በማለት እናስተላልፋለን። ይህ ሰው አሁን ወ ህክምና ሀገር እንዲወጣ ሁላችንም እናቃለን። ቢሆንም ግን አብይ አህመድ ዛሬ ላለበት ውርደት፣ ክስረት፣ እብድ፣ ያልተማረ፣ መሃይም፣ ጨቅላ፣ የፖለቲካ ድንክል ይህን ሁሉ ስምና ስድብ የሰደባቸው ይህን ሁሉ ስያሜና ስድብ የሰደባቸው ጌታቸው ነው። አብይ አህመድ ደግሞ በክብራቸውና በደደብነታቸው እንዲሁም እሳቸው ተመሪ ያለው ዶክተር ነኝ ፕሮፌሰር ነኝ የዶር መሪ ነኝ የሚሉትን ስህተትና እንትናቸውን ለመደባበቅ የሚያስቡት ነገር የሚያልሙት ነገር ረጅም ነው። ቢሆንም ይህን ውሸታቸውን ለመደባበቅ ውሸት መሰል እውነትን እየተናገሩ ለበርካታ ዓመታት እንሆ ኢትዮጵያን ሲያምሱና ሲያተረማምሱ ቆይተዋል። በትምህርታቸው በደዴብነታቸው ተመጣህባቸው ግን መቼም አይመሩም። ቂም በቀልም ይዙባል። እኖ ጌታቸው ተመቀሌ ፈርጥጦ ከወጣ በኋላ አብይ አህመድ ምንም መልስ አልሰጠውም። አብይ አህመድ ሆይ ሩሄን አድናት፣ አቅሌ ጠበበኝ፣ እነ ደብረጽዮን ታገሬ አባረሩኝ፣ ኬላ በጥሼ አውሮፕላን ተሳፍሬ አዲስ አበባ በመጣም እኖ ወደ ስልጣኔ ተመልሰኝ ዘንድ ብሎ ቢማጠነው አንተ የአእምሮ ችግር ስላለብህ ሂዴ መታከም አለብህ ብሎ ታገር አስወጣው። ተመልከቱ። አብይ አህመድ ቂም በቀለኛ ነው። አብይ አህመድ እንደ ጌታቸው ረዳ የሰደበው ያዋረደው ቅሌቱን ያከናነበው የለም። ጌታቸው ረዳ ቅሌቱንና እና ወርዴቱን ሲያከናንበው እውነት ላይ የተደረከ ነው። ለምሳሌ ጌታቸው አብይ አህመድን ካዋረደበት መልክ አንዳንዱን ጠቀስ ጠቀስ አደረግላችኋለሁ። እነሆ ያሳምነው ጽጌ ገዳይ መሆኑን በህይወት እንዲያይ ተርፍ ብሎ እንዲያዘዘ እንዲገና ደግሞ ደግሞ የአባይ ግድብ እንደሸጠ ወደ ኤርትራም ታንክ እያንጋጋ እንደሚሄድ ይህን ሁሉ እውነት አዘልና ትንቢት መሰል ንግግሮችን በአብይ አህመድ ላይ ያደረገው እውቁ ድንቁ የተማረው ፖለቲከኛ ጌታቸው ረዳ ነው። ዛሬ ምን እንደነካው ባላውቅም፣ አዲስ አበባ ላይ ቢልከሰከስም ቢውልም ቢያድርም፣ ይሄን ልጅ ትግረዋይ እስከሆነ ድረስ እንወደዋለን፣ እናገብረዋለን። ሳኒታይዘራችን፣ ወንዝማችን እኛ የትግራይን ሉዓላዊነት እናስከብር እንጂ ከአብይ አህመድ ጋውነን እናሽቃብጥ እናሽለጥለጣለን። ምክንያቱም ትግራዋይ ሲያሽቃብጥም ሲያሽላላም አያምርበትም አያምርበትም። እንኳን አይደለም ትግራዋይ ሆነ ጎረቤት ሀገሮች እንኳን የሚያውቁን፣ እንኳን ትግራዋይ እኮ ቆራጥ ነው፣ በዓላማው ጥኑ ነው፣ ጀግና ነው እያሉ ይመሰክሩልናል። እና ጌታቸው ረዳ ተሰልጣን የመነሻው ትልቁ እነ ደብረጽዮን ሳይሆኑ አብይ አህመድ ነው። ምክንያቱም አንተን ጊዜ ጠብቆ መበቀል ስለሚፈልግም አይምርህም፣ ደግሞ አብይ አህመድ አይምርህም፣ አይረሳም። የተሳደቡትን የተቹትን ሰዎች በሊስት አስቀምጦ ጊዜና ወቅት እየጠበቀ ቅንድብ ቅንድቢያቸውን እያላቸው እንዲሆነ ሁላችንም እናውቃለን። ለምሳሌ ያክል ለምሳሌ ያክል የብአዴን አመራሮች የሆኑት ትላልቅ ባለስልጣናቶች እነ ገዱ አንዳርጋቸው ማን ቧ ያለው ሀገርና እስር ቤት ውስጥ እያስገባቸው ነው። ተሱ ጋር ያሽቃበጡ ያሽላሉ ስሙን በኋላ ያጠለሹ ጊዜና ወቅት እየመረጠ እስር ቤትና ከሀገር ውጭ እንደሚያሳድዳቸው የታወቀ ነው። ጌቾ የአንቺ ስልጣን ላይ መቆየት የአዲስ አበባው መመላለስሽ የትግራይ ህዝብ መስዋዕትነት እንዲሆነም ታውቂያለሽ። ዐብይ አህመድ ከማይደፍራቸው መካከል አንዱ የትግራይን ህዝብ ነው። በትግራይ ህዝብ የመጡ እንኳን አይደለም፣ ጌታቸውን የመሰለ መሪ እንዲሁ እንደኛ ያሉ አክቲቪስቶች እንኳን አገር ገብተን በሰላም እንድንወጣ እነ ደብረጽዮን ተናግሯል። ምክንያቱም ትግራዋይ ነና፣ ትግራዋይ ነና፣ ትግራዋይ ይከበራል በአብይ ምክንያቱም ትግራዋይ በልጆቹ አይደራደርም፣ በክብሩ አይደራደርም። ይሄ ነው ዋናው ሐሳብና መርሄ። አቤት ዛሬ ፖለቲካ ትንታኔ አቤቱ ቆ ቢሆንም፣ ግን አብይ አህመድና ግብረ አበሮቹን እንደ ጌታቸው ረዳ የተቸ የተሳደበ የለም። ቢሆንም፣ ጌች ወንድማችን፣ አላህ እድሜህን ከፍ ያደርገው በሽታህ እንዲሞ ያቅለልልህ። ብዙም መጠጣ ጉበት መጥፎ ነው፣ ስኳርም ያለችብህ ሰምቻለሁ። ቢሆንም ተዚህ ሁሉ በሽታ ካገገምክ በኋላ ወደ አዲስ አበባ ሳይሆን ወደ ትግራይ መጥተህ በሰላም እንደምትኖር እነ ደብረጽዮንም ሹክ ብለውኛል። እንሆ ያንተ ምክትል ወዲ ወረዴ ስልጣኑን ሊረከብ ነው ተብሎ ሽር ጉድ እየተባለ ነው። ይህም ሆነ ቀረ ይህ ሰው የሰራዊት መሪ እስከሆነ ድረስ ሁለት ስራዎችን አንድ ላይ መስራት ስለማይችል የሰራዊቱ መሪ እነሆ ምግባይ ኃይለ ሆኖ ተሾሟል። አንተ በቁራጭ ወረቀት ይህንን ጀግና ጄኔራል ልታባረው ብትሞክርም እነሆ የትግራይ ጌታ ያንቀላፋምና እሱን የመላው ሰራዊቱ መሪ አድርጎ መርጦታል። የትግራይ ህዝብ፣ የትግራይ ህዝብ ወይ እኛ ሰላም ነው የምንፈልገው፣ ጦርነት አንፈልግም የምትሉ ሰላም ወዳድ ትግራዋዊ በሙሉ ወጣቶች እናውቃለን። እናንተ ሰላም ፈላጊና ሰላም ወዳድ ወጣቶች ናችሁ። ቢሆንም ግን እዛች አገር ጋር አብይ አህመድ የተባለ መሪ እስከመራ ድረስ ጦርነት አይቀሬ ነው። ጦርነት አይቀሬ ነው። ወጣትም በሞትም አይቀሬም ነውና እጅና እግርን አጣጥፈ ከምትሞት እንሆ ታጥቀህና ተጋለ ነጻነትህን አውጀ ብትኖር ይሻላል። እኔም ጦርነትን አልደግፍም ግን አብይ አህመድ በየቦታው የሚደግሳቸው የጦርነት ድግሶች እሳቱ ጎረቤት አገር ጋ ብቻ ሳይሆን እኛ ጋም ስለሚመጣ ራሳችንን አዘጋጅተንና አባቶቻችንን ወገኖቻችን እንዲሁም ቲፒኤልኤፋቻችንን ቲፒኤልኤፋችንማ ትመራናለች ይህን የኢትዮጵያው ጥንቀጥማ ሷን ካልያዝን መቀመቅ ውስጥ ነው የምንገባው። ቲፒልፍ ቱዲም ቲፒልፍ ምናምን የምትሉ ተጋሩ ልብ ግበሩ፣ ልብ ግበሩ። እንሆ በአማራ ክልሉ ላይ የተደረገው ጦርነት ኃይለኛና ከባድ በመሆኑ የተነሳ የአማራ ሰራዊት ማን እንደመከራቸው፣ ማን እንዳላቸው ባልሰማም በቆረጣ እየገቡ የኢትዮጵያ መከላከያ ሰራዊትን አፈር ዲሜ እንዲያበሉት ሁሉ መንግስት ደንግጦ ምግበ ኃይል የሰራብን ጉድ ነው ሲልና ዋለም ቀራ። የትግራይ ወታደር፣ የትግራይ ወጣቶች ራሳችሁን በማዘጋጀት ከጎረቤት ሀገር ያልተናነሰ ኃይልና ጉልበት፣ እንዲሁም ጥበብ እንዲሁም ስልትና ሞራል ያላችሁ ጀግና የትግራይ ወጣቶች አገራችሁ የጦርነት አውድማ እንዳትሆን አገራችሁን መጠበቅ አለባችሁ። አገራችሁን የጦር አውድማ የማታረጓት ከማንም ጦረኛና ተዋጊ ጋር ካለመቆም፣ ጦርነትን በማውገዝ ጦርነት እንዳይቀር በመጫወት ከኢሳያስም ሆነ ከአብይ አህመድ ጎን ካለመቆም በትግራይ መሬት ላይ ምንም አይነት ጦርነት እንዳይካሄድ በትግራይ መሬት ላይ ጦርነት አካሄድ ያለው ያለው ኃይል ግን ጥቃት እንደሚደርስበት በቲዲፍ ማሳወቅ፣ አንድ ይህ የትግራይ ትህስቶ ቦታ ድንበር አሁን በአስቸኳይ ተለቆ ነጣ እንዲወጣ የተፈናቀሉና መሬታቸውን የተቀሙ ተጋሮች በየሸራውና በየትምህርት ቤቱ የተጠለሉ ተጋሮች በሙሉ ወደ መኖሪያቸው ቀያቸው እንዲመለሱ ይሄ ነው። እንግዲህ ይሄ ከተደረገ በኋላ ኢሳያስና አብይ አህመድ በሚያደርጉት ጦርነት ላይ ደግሞ በትግራይ በኩል እንዳይሆን ወዲ አሰብ እንዲያረጉት በትግራይ ክልል ውስጥ ጦርነትን አረጋለሁ ብሎ ቀድሞ ወደ ትግራይ አንድ ቃታ ጥይት የተኮሰውን ተተኳሹ ሳይሆን ከተኳሹ ጎን ሆናችሁ ተኳሹን አፈር ለማብላት መዘጋጀት አለባችሁ። ይሄ ነው እንግዲህ በአሰብ በኩል የሚደረገውን ጦርነት አቅምና ጉልበት አቶ ስትራቴጂን ቀይሬ በትግራይ በኩል ልውጋት ኤርትራን በትግራይ በኩል አድርጌ ኢትዮጵያ ልውጋት የሚል ሀሳብና ትህዝቶ ያለውን አካል በማስጠንቀቅ ቀድሞ ወደ ትግራይ እየተኮሰውን ቀድማችሁ እንዲትወጉት። ይሄ ነው እንግዲህ ማሳሰቢያው። እናንተ ግን ታብይም ኢሳያስም ሳትሆኑ መሀል ላይ መቆም ነው። ጦርነት ጥሩ አይደለም እያላችሁ ሁለቱን መምከር ነው። ግን ጦርነት እንዲያደርጉ ደግሞ ውስጥ ለውስጥ ግፍፊነት መስራት ነው። ለምን እነዚህ ሁለት አካሎች አንድ ጥምረት ፈጥረው የትግራይን ህዝብ እስኪበቃው ድረስ ጨፍጭፉታል። እነዚህ ሁለት ኃይሎች የትግራይ ቀንደኛና ቀንድ ያላቸው ሰይጣኖች ስለሆኑ ሁለቱም አፈር ድሜ ቢበላሉ መልካም ነው። ይህንን አፈር ድሜ መበላያቸው መንገድ ግን በአሰብ በኩል በቡሬ በኩል እንዲሆን ግፊት ማድረግ። የትግራይ ሰራዊት ትጥቁንና ስንቁን አዘጋጅቶ ይህን ጦርነት በአይነ ቁራኛ መከታተል። ሁለቱ አፈር ድሜ ከተበላሉ በኋላ እኖ ሰላም ለማስከበር ቲዲፍ በቀጠናው እንዲሰማራ፣ በተለይ በተለይ ይሄ አጋሰስና አጭበርባሪ ኢሳያስ አፈወርቂ የተባለው እድሜውን ይኸው እኖ ሰማንያ ዓመቱን ካከበረ እድሜው እንዲሁን በጦርነት ያሳለፈ ዲድ የማይ እንዲንቁሩ አብይ አመርጋ ጦርነት ሲያደረግ እንሻላ እሱ መሞቱ አይቀርም። ሙሉ ኤርትራን እንደ ሰላም አስከባሪ ሆናችሁ ኤርትራ እንዲትቆጣጠሩ ነው። ከዛ ትግራዋይን የሚመስል ኤርትራዊ ፓስፖርት ያለውን ባለስልጣን አምጥታችሁ የአገር መሪ ማድረግ፣ እንዲሁም በኤርትራና በትግራይ ላይ ጥሩ ግንኙነትን በማድረግ እነሆ ትግራይ ትግርኛ መተባለን አገር ፈጥራችሁ፣ በዚህ ጉዳይ አብይ አህመድ ራሱ ተስማምቷል። አሁን ተጋሩ ኢሳያስም እንዲወርድ አይፈልጉም። በዚህ ሰዓት አብይ አህመድም እንዲወርድ አይፈልጉም። ሁለቱ ስልጣን ላይ ያሉ አፈርድም የመበላላት እንዲያለባቸው ሁላችንም ማቅድ ይናል። ምን ምኑ አማራን ወደ ጎና ረከው ሳጅቦ ለምትሉኝ አማራ በዚህ ሰዓት የገባበት ውጥንቅጥ እኔ አማራ እንኳን ግራ ገብቶ አሉላ ዘመቻ በተባለው ጦርነት ላይ የትግራይ ሰራዊቶች የኢትዮጵያ መከላከያን ሰራዊት አይቀጡ ቅጣት ሲቀጡት እኛ ተጋሩ በሶሻል ሚዲያ እያንዳንዷን እንቅስቃሴ ስንዘግብና ስንጨፍር ነበር። እናቴን ፕሮፖጋንዳ ስንሰራ ነበር። አስጨናቂው የትግራይ ሰራዊት ግፋ በለው እያልን ስናወራ ነበር። አማራው አንድነት በሚል ዘመቻ ላይ እኖ ከመከላከያ ጋር አምስት ቀን ሲዋጋ አንድም የአማራ ልጅ ወጥቶ ግፋ በለው፣ አይዞ እዚህ ደረስን፣ እንደዚህ አደረግን፣ እንደዚህ መረጃ ወጥቶ ፋኑ በዚህ ገብቶ ቀጥቅጧችሁ የለም። እርስ በርስ የጎፈንድ ሚና የቲክቶክ ጊፍተሮች እርስ በርስ በመጣላት እንደገና አማራን ይረግሙ ማለት ነግሬሻለሁ። እኔ ጊብት ሲሰጠኝ አይነሽ ደም የሚቀላው ማራ ባሽ ስለሆንሽ ነው። ነግሬሻለሁ። ፋኖ እኮ እየተዋጋኩ ነው። መረጃ ራሱ የላቸው። ስታሊን ስታሊን ነው የሚዘግበው። የአማራን ጦርነት ቁጭ ብሎ በወልዲያ በኩል ይህን ያክል ሰራዊት ተደመሰሰ፣ ፋኑ ይህን ያክል ሰራዊት ሞተበት እያለ የሚዘግበው ስታሊን ነው ስታሊን ትግሬው ጦር ሱስ ያለበት ሰውዬ። አማራውማ የለም እኮ ጭቅጭቅ ላይ ነው። ወንዱ ደግሞ የሚገርሙ እኮ ናቸው ወንዶቹማ። ጨራሽ አሁን ነጠላቸውን ዘቅዘቀው አጣፍተው ምናምን በቃ ከሴት ጋር ስድድ ነ ነገር የሻለሁ ዘቀዝቅሻለሁ፣ አቀሻለሁ። አንቺ እየሰማሽ ነው? እኔ አማራ ነኝ እንዲያስ አማራነታቸው አንዳንድ የሚያጠራጥርኛል። ያውቅሻለሁ እሺ፣ የእናትሽን ፖታው አውጥቼ ነው የምዘቀዝቃት። እናትሽ እንዲሙ ስሟን አውቃታለሁ። ሀዲያ የመር ሳይድ እንዲሪስ ነው አይደለ? ስማ፣ ቆይ ለጥፈልሻለሁ። አንቺ የሸሙ ደረሳው ልጅ አይደለሽ? ቆይ ቆይ ቆይ ቆይ ላግኝ አማራው ግን በሚያደርገው ትግል ላይ ማን ነው እንዲህ ዘጋቢውና ጠያቂው ግን የለም እኮ የለም እርስ በርስ ስድድብ ላይ ናቸው ወይ ደግሞ የሆነም ብሄር ሲሰድቡ ነው የምታያቸው አንድ ሺህ ሰው ሁለት ሺህ ሰው ሰብስቦ ሰው እርስ በርስ ይሰዳደበል አንቺ አማራ አይደለሽም ኦሮሞ ነሽ እንዲህ አውቅሻለሁ ቤተሰቦችሽን ማቃቸው ምን ተወልጌሻ ዴክሹ ወረ ሂማነው አይደል እንዴ ወረሂና እኮ ኦሮሞ ግዛት እርዝ በእርዝ ለመበሻሽቅ የራሳቸውን ክልል አሳልፈው ለኦሮሞ ይሰጣሉ። እኔ ው ጥርት ያልኩኝ አማራ ነኝ። ቶልጄ አዴኩት ወረባቦ ነው። ወረባቦ ነው። እንዲህ አንቺ ኦሮሞ ሽናቅሻለ ያችኛ ይዙ ወረባቡልኝ አማራ ነኝ ትላለች። ያችኛ ይዙ ደግሞ አንቺ አማራ አይደለሽ ሞሮሞ ነሽ ትላታለች። የራሳቸውን ግልል ሰው ለመበሻሸቅና ለማናደድ በቃ ስም ስያሜ ያወጣላቸዋል። አንቺ ዝም ቢያንቺ ቅማላም ትግሬ። እኔ ትግሬ አይደሉም፣ ቆቦ ነው ተወልጄ ያደኩት፣ ትግሬ አይደለም በአካ ዝንበ ይናቀሽ አለን አባቶች ትግርኛ የሚናገር አይነት በያቆቦ አካባቢ ኤልዋ ምና የሚባለው የትግራይ እንደሆነ በስድድብ ይመሰክራሉ። እስቱፒድ እንደ አማራ እንደ ማን ነው የሚያነቃ? አማራን ማ የሚያነቃው? ትግራዊ ነው እና እመኑ። አማራን የሚያነቃው ትግራዊ ነው። ያውም ስታሊን ነው የሚያነቃው።